ኦዚዬ ለአንድ ቀን አሁን ለምሳሌ አንድ ቀን አገኘሽው፣ ለአንድ ቀን ሙሉ ምን ታረያለሽ? በጣም ያሳፍራል። ፌመስ ለመሆን ታዋቂ ለመሆን የአላህን ክልከላዎችን እየተዳሩ ቀሩ። እውነት ፌመስ መሆን ይቻላልን? እንደነዚህ አይነት ጋጣወጥ የሆኑ ሴቶችን ዛሬ የምናጋልጥ ይሆናል።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 ማስቀመጥ ትችላላችሁ። ዛሬ የምነጋገርበት ቶፒክ ወንድምና እህቶች በአደባባይ የእስልምና ማንነትና ምንነት ተላብሰው ሂጃብን አድርገው ሀያ የሚባል ነገር አጥተው እስልምናን የሚያሰደቡ እንዲሁም ደግሞ ሂጃብ ለባሽ የሆኑ ሙስሊም እህቶቻችን በተራ ግለሰቦችን እንዲሰደቡ የሚያደርጉ እህቶችን ዛሬ የምናጋልጥ ይሆናል። ይህን ስናደርግ ግን ተጨባጭ የሆኑ ቪዲዮዎች አሉ። አንድ ሁለት ቪዲዮዎችን የማሳያችሁ ይሆናል። እዛ ቪዲዮ ላይ የተወሰነ ሪያክት የምናደርግ ይሆናል። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። እስከዛ ይህን ቪዲዮ ላይክ በማድረግ ጀምሩ። እዚህ አንድ ቀን ብታገኙ ምን ያረክሽቶ ያለሽ ሻንቆ አሁን ለአንድ ቀን አሁን ለምሳሌ አንድ ቀን አገኘሽው ለ አንድ ቀን ሙሉ ምን ታረጊያለሽ ማለት ከናውን ጋር እንግዲህ ፎዚ ነው የምትባለው፣ ሙስሊም ናት። ወደ ድሬዳዋ አካባቢ ነው ያለችው። የሚያሳዝነው ግን አብዛኛው ማህበረሰብ ሙስሊም ነው በሚባልበት ከተማ ላይ ተቀምጣ እንዲህ አይነትን ጋጠወጥነትን በአደባባይ ስታስተምር የእስልምና ማንነትን ተላብሳ ሂጃብ አድርጋ ሃያ አታ በዚህ ልክ እንዲህ ስታደርግ በጣም ነው የሚያሳፍረው። ይህን ነገር የምታደርገው ለምንድን ነው ሲባል ታዋቂ ለመሆን ነው። የሚያሳዝነው ግን ናሆም የተባለ ሰው እንግዲህ ቲክቶክ ላይ ግን በመጫወት የሚታወቅ ሰው ነው። ይህን ግለሰብ ብታገኘው ቀን ሙሉ ከሱ ጋር ምን ታደርጊያለሽ ብሎ ይጠይቃታል። ሲጠይቃት ጊዜ የመለሰችለት ምላስ በጣም አስደንጋጭ ነው። ካንድ አማኝ የማይጠበቅ እንዲሁም ሂጃብ ከለበሰች ሴት የማይጠበቅን ንግግር ነው። እንዴት ነው የምታስቡት? ይህን ዓለም ዘላቂ አይደለም። ፌመስነት ወይም ደግሞ ታዋቂነት በጊዜና በቦታ የተገደበ ነው። ዛሬ ላይ ታዋቂ የሆነ ሰው ነገ ይወጥቃል። ነገር ግን በአላህ ዘንድ ታዋቂ የሆነ ሰው ወድቆ አይወጥቅም። ምናልባት በጭንቅ በመከራ ጊዜ አላህን ስለሚያውቀው ከዛ ጭንቅና መከራ ያናሰዋል። ማን ዘንድ የታወቀ ሰው? አላህ ዘንድ የታወቀ ሰው። ዛሬ ላይ ጥረታችን ሰዎች ዘንድ እንድንታወቅ ነው። አላህን ካዘነላቸው ጥቂት ሰዎች በስተቀር አብዛኛው ሰው አላህ ዘንድ ስሙን ከፍ ከማድረግ ይልቅ አላህ ዘንድ እንዲታወቅ ከማድረግ ይልቅ ራሱን ህብረተሰብ ዘንድ ወይም ደግሞ ማህበረሰቡ ዘንድ እንዲታወቅ አላህን የከለከላቸው ነገራቶችን በመዳፈር ራሱን ያስተዋውቃል። ይቺም እህታችን እያደረገችው ያለችው ድርጊት ይህ ነው። እስቲ ተመልከቱ ምን እንዳለች። እንግዲህ አንድ ቀን ሙሉ ፎንቴን ናሁን ፎንቴን የተባለ ግለሰብ ብታገኙ ምን ታደርጋለች? ይህ ትላለች። አንቺ እየቀለች ሊሆን ይችላል። ነገር ግን ሱረቱል ኢምራን ላይ ምዕራፍ 3 ከቁጥር 136 ነው 65 አካባቢ ስታነቡ እንዲህ የሚያላግጡ ሰዎች ዝሙትን ዝሙት ማለት እኮ ባይዘው ይህ ነው። ፈሳድን ማስፋፋት ማለት እኮ ይህ ነው እህቴ። ወይስ አይገባችሁም? ፈሳድ ማለት ዝሙት ማለት ግዴታ ቃል በቃል መናገር ማለት አይደለም። አንድ ሀጅ ነቢ ወንድ ለብቻው ምን ለመሆን ነው የምታገኙ? ለዛው ደሞ ካፊር ኢቭን ካፊር አይሁን ሙስሊም ቢሆን እራሱ ለምንድን ነው የምታገኙ? ለምን ዛሬ ላይኩም የሚያሳዝነው ማለት ነው። የሆነ ዲናዊ ኢሹ ይባላል እንዲህ አይነትን ነገራቶች ከእስልምና አልፎ ካፊር ዘንድ እህቶች እንዲጫማለቁ እያደረጉ ያሉ፣ ለዚህ ደሞ በር የከፈቱ ኢህዋን አልሙስሊም ነው። እደግመዋለው ኢህዋን አልሙስሊም የተባሉ የጥመት አንጃዎች ናቸው። ዛሬ እያያችሁና ኢስላሚክ ዲስከስ ኢስላሚክ ውይይት ሹራ አለን ተብሎ ከዛ በኋላ ሙስሊም ሴት ያለ መህረም ምንም አይነት ሰው በሌለበት ለብቻው ዲስከስ ታደርጋለች። ከየት እንዳመጡት ይህን ቃይዳ አናውቅም። ታዲያ በዚህ ሁኔታ ላይ ሆነው ዛሬ ላይ ይቺ ይህት እንዲህ ብታደርግ ተወቃሹ ማን ነው? አሁን ገባኝ። በቃ ስሜትሽ አሁን የአንቺ የፍቅር ስሜት ነው አይደል የአይን ፍቅር ነው። እኔን የማግኘት ማግኘት ጉጉታለሽ። ጥሩ ነው ጥሩ ነው። ይሄ እኮ መልካም እኮ ነው። ፍቅር ጥሩ ነው ጥሩ ነው። ፍቅር ጥሩ ነው። ቻልከ ተቀበል። ምን ነው የምትቀበልሽ? ቆይ እንጂ ፎሲ ልጨርስ እንጂ እንዴ ቆይ እንጂ ጠረኑ ምናምን ነገር ይጂው ከዛ በኋላ ጠረኑን አሸት። ምን አይነት እንዲ የገማ ንግግር ነው እየተናገርሻለሽ? ያለ ነው ትዌንቲ ዋን ሴንቸሪ ላይ ነው እንዲ ሰው ማለት ነው። ወላሂ ወዳላት ተቃረቡ። እንዲ አይነትን ጋጣ ወጥነትን በአደባባይ የሚያስተምሩ እህቶችን ፎሎ አታርጉ። ሙስሊም ስለሆነች ነው የምናገረው። እነዚህ ግለሰቦች አይመለከተኝም። የፈለጉት ነገር ማድረግ ይችላሉ። ሲጀመር እንደ ቢዝነስ የያዙት ነገር ነው። እሷ መጣች እንጂ እነሱ አልመጡም። በነገራችን ላይ እሷ ናት ቪዲዮ እየሰራች ኢቭን ቲክቶክ ላይ ቪዲዮዎች አይቻለሁ። ናሆም መንሱር የሚሰጠን እኔ አሜሪካን በጣም ነው እራላን ፍሩ እንዲህ። ይህን ስታረጉ ጀስት ፈኒ ነው ብላችሁ ልታስቡ ትችላላችሁ፣ ግን እኛ ዘንድ በጣም ቀላል የሆነ ነገር አላህ ዘንድ ከባድ የሆኑ ነገራቶች አሉ አጠገባችን ሆኖ የሚመዘግቡ ስራዎችን ባጠቃላይ የሚመዘግቡ መላእክቶች ወይም ደግሞ መላይካዎች አሉ። ይህን ነገር ብዙዎቻችን ዘንግተናል። እንዴ? እያንዳ መልክተኛው አለይሂ ሰላቱ ወሰላም ምን ይላሉ? የኔ ውመቶች ሙስሊሞች ወንጀሎቻቸው ባጠቃላይ ይማራል። ሀጢያታቸው ባጠቃላይ ይማራል። ለምን ሽርክ አይሆንም በንስሐ ወደ ተውሂድ ከመጣ ምን ያብስልሃል ጌታችን አላህ። ነገር ግን ግልጽ የሚያወጡ ሲቀሩ እንደዚች ልጅ ማለት ነው። ለጥጋብ ለዛው ደግሞ ሰዎች ዘንድ ታዋቂ ለመሆን የእስልምናን አለባበስ ለብሳ በስም ሙስሊም ሆና ወላሂ እያለች አላህ ምስክሬ ነው እያለች ወ በውሸት በውሸት እንዲህ አይነትን ነገር አላህን አትፈሩ ነገ አላህ ዘንድ እንደምትጠየቁ እረሳችሁት። እዚች ምድር ላይ የመጣ ነው ለምን ይመስላችኋል? ሰው ትምህርት ቤት ክላስ ገብቶ የሆነ ነገር ሲያደርግ ጊዜ ለእያንዳንዱ ድርጊቱ ማርክ ይሰጠዋል። ዛሬ ላይ ግን አላህ ዘንድ የተፈጠር ነው ወይም አላህን የፈጠረን እዚች ምድር ላይ ያስገኘን ለምን እንደሆነ አብዛኞቻችን እረስተነዋል፣ ዘንግተነዋል። ወማ ኸለቅቱል ጂነ ወሊንሰ ያቡድን ሊያቡደን በእርግጥ የሰው ልጅ የሆነ አጋንንትን እኔም በብቸኝነት ሊያመልኩኝ እንጂ ቢላል አልፈጠርኳቸውኝ ይላል ጌታችን አላ። ዛሬ ላይስ የተፈጠርንባትን አላማ ስንዘነጋ ቢዳ ላይ ሽርክ ላይ ስንዘፈቅ እንዲህ አይነትን ትውልድን እንፈጥራለን። ይህን ትውልድ እንዲፈጠር ትልቁ ሰበቢያ የፈጠሩት እነማናቸው ስንል ስንል አስቀድሜም እንደተናገርኩት ሀገራችን ላይ እራሳቸው ወደ ሱና አስጠግተው እራሳቸው የእስልምና ተቆርቋሪ አድርገው ዘመናዊ እስልምና በሚል ሽፋን ማለት ነው፣ ከየት እንዳመጡት ባናቅን እስልምና ዘመናዊ ባህላዊ በሚል ስም አደባባይ ላይ እንዲሁም ደግሞ አዳራሽ ላይ ወንድና ሴትን አደባልቀው ናይት ክለብን የሚያደርጉ ሰዎችን ትልቁ ተጠያቂ ናቸው ብዬ አስባለሁ፣ አምናለሁ። ለማንኛውም ለዛሬ ይህን ካልኳችሁ፣ አላህ ቀጥተኛው መንገድ ይምራል። ለሁላችንም ሂዳያ ይስጠን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ